ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት ያለም ዳርቻ ብዝት ብዝት ዝት እየበልልኝ እያልኩኝ፣ ዛሬ እንግዲህ ሰይድ ስለለቀቀው ቪዲዮ ሁላችሁም አይታችኋል ሰምታችኋል ብዬ አምናለሁ። ምክንያቱም የደረሳችሁ ምናልባት በሰዓቱ ያያችሁት ማለት ነው። ያን ያክል ውሸት ያን ያክል ማጭበርበር፣ ሀዋም እንዲሁም ሰኢድም እንዲሁም ደግሞ ሌላኛዋ ተባባሪ ልጅ በዚህ ደረጃ ሄደዋል ማለት ነው። በዚህ ደረጃ እንዲህ አይነት አጸያፊ ቪዲዮ ሰርተው ከዚያ ደግሞ ቪዲዮ እንደልተውታል ማለት ነው። በጣም የገረመኝ ነገር ሀዋ በዚህ ልክ ጓደኛዬን አልሸጥም፣ በዚህ ልክ ጓደኛዬን፣ በዚህ ቅጠል ብር አልሸጥም። ፖሊሶችንም ሰላም ላይ ያመጣው ለካ በብር ነው፣ ለካ በብር ነው ነገሮችን እየደበቀ ያለው እያለች ትናገራለች። ነገር ግን ደግሞ ሰኢድ ከካሜራ ጀርባ እያንዳንዱ ነገር ሲመካከር ይሰማል፣ እያንዳንዱ ነገር ሲያወራ ይሰማል። እዚህ ድረስ መሄድ፣ እዚህ ድረስ ማውራት፣ እዚህ ድረስ ማስመሰል ለምን አስፈለገ? ሀዋ ለምን አንቺ ኦልሞስት ሽጠሻታል ንግስቷን። የሸጥሻት እንዴት እንደሆነ ታውቂያለሽ። እዚያ ጋር ብሩን አልቀበልም እያልሽ ነገር ግን ከሰኢድ ከጀ ከካሜራ ጀርባ ሰኢድ ቁጭ ብሎ ነገሮችን ሲያወራ ሲመካከር ያሰማል። ቱ የእውነት የማትረቢ ሰው ነሽ ሀዋ። ባንቺ ነው የፈረድኩት። ሰኢድስ አንዴ ክዷታል፣ አንዴ ነገሮችን አበላሽቷቸዋል አንቺን በዚህ ልክ። ስለዚህ ሰላም ያለችበትን ሁኔታ ማወቅ እንፈልጋለን። ማወቅ እንፈልጋለን። በምንም ነገር ተደብቆ የሚቀር ነገር ተዋሽቶ የሚቀር ነገር የለም። ይህንን ነገር ምንም ያለ መደበቅ ምንም ያለ ማስመሰል ምንም ያለ ማጭበርበር ማለት ነው ንግስቷን የ ንግስቷን እንደ ካድሻት ምንም ጥርጥር የለውም። ምክንያቱም ኮሜንታተሮች ራሱ እዚያ ቪዲዮ ላይ ምናልባት አብዛኞቻቸው ሀዋ ጀግና፣ ሀዋ ጎበዝነሽ፣ ሀዋ ንግስቷን አልሸጥሻትም፣ በብር አሳልፈሽ አልሰጠሻትም ብላቸዋል። ምክንያቱ አልገባችሁም? ሰኢድ ከካሜራ ጀርባ እያወራ ነው። ነገሩን ተመካክረው ነው ቪዲዮን የሰሩት። ስለዚህ ቪዲዮን ደግሞ ያጠፉበት ምክንያት የሰኢድ ቪዲዮ ስለገባ ነው። የሰኢድ ድምፅ ስለገባ ነው። ገባችሁ? እኔስ በሆን ብላችሁ አስቡ። የሰኢድ ድምፅ ገብቷል ልጅቱ እኔ እኔ ከባሌ ጋር ሰኢድ አሞኝ ሰኢድ ሐኪም ቤት ወስዶኝ ስመለስ ባሌ ጋር ተገናኘን። ከዚያ በኋላ ባሌ ጋር ተጣሉ፣ በጩቤ ሊዋጉ ነበር ምናምን። ከዚያ ለሰኢድ ተደብቄ ተሸካሸካ አለች። ፖሊስ በላዋ ላይ እያወረደው እውነቱ ሊታወቅበት ሲል ብር እየከፈለ ለፖሊሶቹም ብር ከፍሎ ነው ያን ሁሉ ፖሊስ ላዋ ላይ እያወረደው ማለት ነው ሰኢድ ሰኢድ ስለዚህ አሁን አንቺም ይህንን ብር ይሰጥሽ ለኔ እንድትከፊ ነው። ሰዎቹም እንዳይገኙበት ሴትዮዋም ጠፋች፣ ሰላም አስጠፋች እያለ ሲ ቦታ ልክ የነበረው ራሱ ሚስጥሩን የሚደብቀው በዚህ ብር ነው። በዚህ ወረቀት እኔ ይህንን አንድ ሚሊዮን ብር ሀያቲ፣ ራሴ ብሩን ሰርች አገኘዋለሁ። ጓደኛዬን እማ ለዚህ ወረቀት ብር አልሸጥም። ከዚህ በኋላ አንቺም ሰኢድም አሁን ይህን ሚስጥር ድንገትን ይደብቅ የላቸው ሰኢድና ሱመያ ቢታረቁ፣ እንደው ለእውነት አስበሽ ፖሊስ በላዋ ላይ እያወረደው ሁነቱ ሊታወቅበት ሲል ብር እየከፈለ ለፖሊሶቹም ብር ከፍሎ ያንን ሁሉ ፖሊስ ስራው ላይ እያወረደው ማለት ነው። ሰይድ ሰይድ ስለዚህ አሁን አንቺ ይህንን ብር የሰጠሽ ለእኔ ልትከፊ ነው። ሰዎቹም እንዳይገኙበት ሴትየዋም ጠፋች፣ ሰላም አስጠፋች እያለ ሲ ቦተ ልክ የነበረው ራሱ ሚስጥሩን የሚደብቀው በዚህ ብር ነው። በዚህ ወረቀት እኔ ህንን አንድ ሚሊዮን ብር ሀያቲ ራሴ ብሩን ሰርች አገኘዋለሁ። ጓደኛዬንም ለዚህ ወረቀት ብር አልሸጥም። ከዚህ በኋላ አንችም ሰኢድም አሁን ይህንን ሚስጥር ድንገትን የደብቅ የላቸው ሰኢድ እና እሱ መያ ቢታረቁ እንደው እውነት አስበሽ። እሺ ከዚህ ጋር ያልገባችሁ ካላችሁ ማለት ነው ቤተሰብ ያልገባችሁ ካላችሁ፣ በመጀመሪያ ደረጃ እች ልጅ ወይም ደግሞ ከአሀዋ ጋር ያለችዋ ልጅ ሰኢድ ጋር ሰኢድ መክሯት ምናምን እንደዚህ እንበላት ሀዋን ምናምን ብሎ ከካሜራ ጀርባ ቁጭ አለ። ነገር ግን ልጅቷ አማርኛ በደንብ ስለማትችል አማርኛ በደንብ ስለማታወራ አንዳንድ ነገሮችን ያስተካክላል ሰኢድ። የሚገርማችሁ ድምፁ ከካሜራ ጀርባ በደንብ ይሰማል። ሶ እንዳልኳችሁ ቪዲዮ የተደለተበት ምክንያት ያ ነው። ምክንያቱም ብሩን ሀዋ አልቀበልም የማለት ነገር ስታስመስል ልጅቷ እግር እግር ምናምን ብላ ነገር ስትንተባተብ ሰይድ እግሯ ስር ውደቂ እግሬ ስር ብለሽ አስተካኪ ብሎ ይናገራል። ማራይ ምን ራሱ ይናገራል፣ እግሬ ስር ወድቅ ውደቂ እግር ስር ወድቃለው ብለሽ በይ ብሎ ሲናገር የራሱ ድምፅ ገብቷል። እዚህ ጋ ያልገባኝ ነገር ቢኖር ሀዋ ምን ለመሆን ነው ማለት፣ ምንም እየገባኝ ነገር አይደለም። ልጅቷ ከሰኢድ ጋር ተኛሁ አለች። ሰኢድን አሳሳት ኮት አለች። ሰኢድ ጋር ተኝተናል አለች። ስለዚህ ይህንን ምስጢር ደብቂልኝ ሰው ይህን ምስጢር ከደበቅችልኝ ሰባት ሺ ዶላር ወይም ደግሞ አንድ ሚሊዮን የኢትዮጵያ ብር እሰጥሻለሁ ውሰጂ አለች። የትኛው ማለት ምንም ምን አይነት ምስጢር ነው? የትኛው እንዴት ነው? ምንድ ነው የሚደበቀው? ምንድ ነው እየሆነ ያለው? ምንድ ነው እየተካሄደ ያለው? ሰኢድ ብር ከሆነ ኦኬ አ ጎበዝ ነህ አለህ በቃ ምንም ነገር አያስፈልግም እዚህ ጋር መውጣት ማውራት ነገሮችን በብር በገንዘብ መሸፈን ሲቀጥል እንዲህ አይነት ድራማ ምንድን ነው እያስተማርክ ያለኸው ለንግስቷ ለንግስቷ የምታደርገው ነገር ከአንተም ከሰይድም ውርደት ደግሞ ማለት ነው ሀዋ ለዚህ ቪዲዮ አንቺ ምላሽ እንድትሰጭን እጠብቃለሁ እኔ ለራሴ ማለት ነው ከነ ቤተሰቦቼ ከነ ኦዲየንሶቼ አንቺ ምላሽ እንድትሰጭን እጠብቃለሁ ያ ማለት ይሄ ቪዲዮ ሰይድ አብሯችሁ ቁጭ ብሎ ከካሜራ ጀርባ ከአብዲን ጋር እነ ሰይድ እየተመካከሩ እየመከሩ የተሰራ ቪዲዮ እንደዚህ በሉ እያሏችሁ የተሰራ ቪዲዮ። ምን ለመሆን ነው? ምን ፈልገሽ ነው? አንቺ ምን ለማድረግ አስበሽ ነው እንደዚህ አይነት ድራማ የሰራሽው? ወይስ ሰላምን ከሰላም ሀዋ አይደለች ማሳልፈ የሰጠቻት ሰላምን፣ ያደረጋችኋት ነገር አለ? ገደላችኋት? ቀበራችኋት? ያደረጋችኋት ነገር ካለ ግልጹን ተናገሩ። ሀዋ ራስሽን ለማውጣት እያደረግሽ ያለሽው ጥረት ማለት ነው። ምን ማለት ነው? የገባቸው አስረዱ። ፖሊስ በላዋ ላይ እያወረደው እውነቱ ሊታወቅበት ሲል ብር እየከፈለ ለፖሊሶቹም ብር ከፍሎ ያ ነው ሁሉ ፖሊስ ለዋ ላይ እያወረደው ማለት ነው ሰይድ ሰይድ ስለዚህ አሁን አንቺም ይሄንን ብር የሰጠች ለኔ ልትከፊ ነው። ሰዎቹም እንዳይገኙበት ሴትዮዋም ጠፋች፣ ሰላም አስጠፋች እያለ ሲ ቦተልክ የነበረው ራሱ ሚስጥሩን የሚደብቀው በዚህ ብር ነው፣ በዚህ ወረቀት እኔ ይሄንን አንድ ሚሊዮን ብር ሀያት ራሴ ብሩን ሰርቻ አገኘዋለሁ። ጓደኛዬን እማ ለዚህ ወረቀት ብር አልሸጥም። ከዚህ በኋላ አንችም ሰኢድም አሁን ይህን ሚስጥር ድንገትን ደብቅ የላቸው ሰኢድ እና ሱመያ ቢታረቁ፣ እንደው ለእውነት አስበ ፖሊስ በላዋ ላይ እያወረደው እውነቱ ሊታወቅበት ሲል ብር እየከፈለ ለፖሊሶቹም ብር ከፍሎ ነው ያንን ሁሉ ፖሊስ ስለዋ ላይ እያወረደው ማለት ነው። ሰኢድ ሰኢድ፣ ስለዚህ አሁን አንችም ይህን ብር የሰጠች ለኔ ልትከፊ ነው። ሰዎቹም እንዳይገኙበት፣ ሴትዮዋም ጠፋች፣ ሰላም አስጠፋች እያለ ሲ ቦታ ልክ የነበረው ራሱ ሚስጥሩን የሚደብቀው በዚህ ብር ነው፣ በዚህ ወረቀት እኔ ይህንን አንድ ሚሊዮን ብር ሀያቲ፣ ራሴ ብሩን ሰርች አገኘዋለሁ። ጓደኛዬንማ ለዚህ ወረቀት ብር አልሸጥም። ከዚህ በኋላ አንችም ሰኢድም አሁን ይህን ሚስጥር ድንገትን የደብቅ የላቸው ሰኢድ እና ሱመያ ቢታረቁ እንደው ለእውነት አስበሽ፣ ስለዚህ ሀዋዚ ጋር ራስሽን ነፃ እያወጣሽ ነው ወይስ አንቺ ብሩን አልቀበልም ስላልሽ? እዚህ ጋር እኮ ተዋርዳችኋል። ፈጣሪ ደግሞ ግልጽ አደረጋችሁ አዋረዳችሁ ማለት ነው። ሰይድ ከአንዴ በጣም ብዙ ጊዜ ተዋርደ ታውቃለህ። ከካሜራ ጀርባ የምታወራው ነገር፣ የምትናገረው ነገር እንደዚህ ያጋልጣል። አየ ፈጣሪ ከንግስቷ ጋር ነው። ሀዋም ተጋለጥሽ። በዚህ ልክ ሴረኛ ነሽ፣ በዚህ ልክ ባለጌ ነሽ፣ በዚህ ልክ ወራዳ ነሽ ማለት ነው። አብዲንን ሰላም በይለን ይሄን ነው ልልሽ የምፈልገው ገባሽ። ለዚህ ቪዲዮ ምላሽ እንጠብቃለን። ንግስቷን በዚህ ልክ አሳልፈች ትሰጫታለች ብዬ አስበንም አናቅም። አንቺ ሁሌ ከንግስቷ ጎን እንዳልሽ ነበር የምታወሪው ግን ደግሞ ሽጠሻታል። በዚህ ልክ ነው የሸጥሻት። ስለዚህ ያልገባችሁ ቤተሰቦቼ አስተያየታችሁን፣ ቪዲዮን ያያችሁት ሀዋ እንግዲህ ተረድታችኋታል። ሰይድ ከካሜራ ጀርባ አለ ያወራል እያንዳንዱ ነገር እንደዚህ በሉ ሲል ይሰማል። ስለዚህ ይሄ ነገር ምን ለማለት ነው? ሀዋ ለምን ለማለት እንደፈለገች በራሷ እንድትነግረን ነገረን ተንትና እንድታስረዳን እንጠብቃለን እንፈልጋለንም። ይህን ነው ማለት የምፈልገው። ቤተሰብ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አድርሱልኝ። ምላሽ ከሀዋ እንጠብቃለን እንዲሁም ከሰይድ ማለት ነው። ሰይድ እንኳን አንድ ያብዷል ግን ደግሞ ሀዋ ምን ለመሆን ምን ለማድረግ አስበሽ ነው ሰኢድ ጋር እየተመካከርሽ? ሰላምንም ለካ አሳልፈሽ የሰጠሻት አንቺ ነሽ። ምንም አልተሳሳትሽም፣ ምንም አልዋሸሽም፣ ምንም ሰኢድ አጭበርብሮሽም አይደለም። አለቀ። የት እንደደረሰች ታመጫታለች። ሰላምን በሰላም ፓስፖርቷን ሰጣች፣ ወደ ሀገሯ ላኳት። አለቀ ነው ማለት ምንፈልገው። ቤተሰብ ላይክ ሸር ሰብስክራይብ ማድረግ አትርሱ። እወዳችኋለሁ። የሰማችሁ ሰምታችሁታል። አስተያየታችሁንም ደግሞ ኮሜንት ስር እጠብቃለሁ። መልካም ጊዜ በሌላ ቪዲዮ እስከምንገናኝ መልካም ጊዜ እወዳችኋለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ ይሆን። ባይ ባይ። ወዶች እየተማማርን ምግብን፣ ስራ፣ እውቀትን ሸምቱ። ተራ በተራ የማዋይሻናል ሁሉም